አብዛኞቹ ወንዶች ራሳቸውን መጥፎ ሁኔታ ውስጥ የሚከቱት በሴቶች ምክንያት አይደለም፣ በራሳቸው ደካማ አስተሳሰብ ነው። ሞኝ ሰው ጠላት አያስፈልገውም። ጦርነቱ ገና ሳይጀመር ሀሳቦቹ ራሳቸው ያጠፉታል። ዛሬ በወንድ ልጅ የፍቅር ሕይወት ውስጥ ትልቅ ውድመት የሚያስከትሉ ሰባት አደገኛ አስተሳሰቦችን ከሳይንሳዊ ማስረጃዎች ጋር እንመለከታል እነዚህን ስህተቶች እያወክም ሆነ ሳታውቅ የምትሰራቸው ከሆነ ለምን ደጋግመህ እንደምትወድቅ ይገባሃል። እስከ መጨረሻው ድረስ አብራሂን ቆይ፣ ምክንያቱም ቁጥር ስድስት ላይ ያለው አስተሳሰብ አንተ ሳታውቀው የወንድነት ህይወትን እየገደለው ሊሆን ይችላል። እናም ሞኝ ወንድ የሚከተሉትን ስህተቶች ይሰራል። አንደኛ፣ ሴቶች የሚወዱት እሱነቱን ብቻ እንደሆነ ያምናል። የመጀመሪያው ስህተት ይሄ ነው። ሴቶች የሚወዱህ አንተ አንተ ስለሆንክ ብቻ እንደሆነ ማመን፣ ይሄ የፊልም ታሪክ ነው። በዝግመተ ለውጥ ሳይኮሎጂ ጥናቶች እንደሚታወቀው ሴቶች በተፈጥሯቸው ከፍ ያለ ማህበራዊ ደረጃ፣ ሀብትና ራዕይ ወዳላቸው ወንዶች የመሳብ ዝንባል ያላቸው ይህ ሃይፐርጋሚ በመባል ይታወቃል። ይህ ማለት ሴቶች ክፉ ናቸው ማለት አይደለም። ነገር ግን በተፈጥሯቸው ለራሳቸውና ለልጆቻቸው የተሻለ ህይወት መስጠት የሚችልን ወንድ የመምረጥ ውስጣዊ ዝንባል ያላቸው ማለት ነው። አንድ ሱቅ ሄደህ ምንም የማይሰራ ዝገት የበላው ዕቃ ትገዛለህ? አትገዛም። ለምን? ምክንያቱም ዋጋ ስለሌለው። በፍቅር ግንኙነት ውስጥም ይሄ መርህ ይሰራል። ዋጋ ወይም ቫልዩ የምንለው ይሄንን ነው። ያ ዋጋ በራስ መተማመንህ፣ ራዕይ መኖርህ፣ ህይወትን የመምራት ችሎታ፣ ሌሎችን የመጠበቅ አቅምህ እና አጠቃላይ ጥንካሬህ ነው። አንዲት ሴት የምትወደው እነዚህን ባህሪያትን ነው። እኔ ራሴን እንደሆንኩኝ ውደጂኝ ማለት ምንም ዋጋ ባልሰጥሽም ከእኔ ጋር ቆይ እንደማለት ነው። ጠንካራ ወንድ ግን መጀመሪያ ራሱን ዋጋ ያለው ሰው ያደርጋል። በገንዘብ፣ በእውቀት፣ በአካል ብቃት ራሱን ይገነባል። ስለዚህ እኔን በኔነቴ ትወደኛለች የሚለውን የዋህ አስተሳሰብ አስወግድና ራስን ዋጋ ያለው ንጉስ አድርገህ ገንባ። ሁለተኛ፣ ወደ ተግባር ከመግባቱ በፊት መነሳሳትን ወይም ሞቲቬሽን ይጠብቃል። ጂም መስራት እፈልጋለሁ ነገር ግን ሙደዬ አልመጣም ወይም ደግሞ ቢዝነስ መጀመር አስባለሁ ግን ትክክለኛው ጊዜ አሁን አይደለም። ይሄ የደካማ ወንዶች መዝሙር ነው። እነሱ ዝግጁነት የሚባል ምትሃታዊ ስሜት እስኪመጣ ይጠብቃሉ። እውነታው ግን ይሄ ነው። ተነሳሽነት የሚመጣው ከስራ በኋላ እንጂ ከስራ በፊት አይደለም። በባህሪ ስነ ልቦና ወይም ቢሄቪራል ሳይኮሎጂ ውስጥ የተግባር ቀዳሚነት መርህ ወይም አክሽን ፕሬሲደንስ ፕሪንሲፕል የሚባል ሀሳብ አለ። ይሄ ምንድነው? ተነሳሽነት ተግባርን አይፈጥርም። ተግባር ነው ተነሳሽነትን የሚፈጥረው በስታንፎርድ ዩኒቨርሲቲ ውስጥ የተሰሩ ጥናቶች እንደሚያሳዩት አንድን ነገር ማድረግ ስንጀምር አእምሮአችን ዶፓሚን የተባለውን የሽልማት ኬሚካል መልቀቅ ይጀምራል። ይሄ ኬሚካል ነው ለመቀጠል መነሳሳትን የሚሰጠን። ስለዚህ እውነተኛ ተዋጊዎች ፍርሃት እየተሰማቸው ሰውነታቸው ዝግጁ ባይሆንም እንኳ ወደ ተግባር ይገባሉ። አንድ እርምጃ ወደፊት ይራመዳሉ። ህይወትን መለወጥ ከፈለክ ስሜትህ እስኪመጣ ድረሳት ጠብቅ። ተነስና አድርገው። ያኔ አለም ላንተ መንገድ ይለቅልሃል። ሶስተኛ፣ ጨዋ ወንዶች እንደሚያሸንፉ ያስባል። ይህ አስተሳሰብ ብዙ ጥሩ ወንዶችን የሴቶች የጓደኛ ዞን እስረኛ አድርጓቸዋል። ጨዋ መሆንና ደግ መሆን የተለያዩ ነገሮች ናቸው። ደግ ሰው ድንበር አለው። ለራሱ ክብር አለው። አይ ማለት ሲገባው አይ ይላል። በማህበራዊ ስነ ልቦና ጥናቶች እንደተረጋገጠው ሴቶች ለስላሳና ሁሌ እሽ ከሚል ወንድ ይልቅ የራሱ አቋም ያለው በልብ በሙሉነት ሐሳቡን የሚገልጽና ድንበሩን የሚያስከብርን ወንድ የበለጠ ያከብራሉ። እንዲሁም በዛ ወንድ ይማረካሉ። ዶክተር ሮበርት ግሎቨር ኖ ሞር ሚስተር ናይስ ጋይ በተሰኘው መጽሐፋቸው ይህንን ተግባር ናይስ ጋይ ሲንድሮም ሲሉ ይገልጹታል። ጨዋነኝ ባይ ወንድ የሴቶችን እውቅና ለማግኘት የራሱን ፍላጎት ይገድላል። ስጦታ ያጅ ጎደጉዳል፣ ሁሌ ይስማማል። ይሄ ደግነትን ሳይሆን ድክመትና በራስ አለመተማመንን ያሳያል። ሴቶች በተፈጥሯቸው መሪን እንጂ ተከታይን አይፈልጉም። አንተ ሁሌ የምትስማማና የራስ አቋም የሌለህ ከሆነ ለአንተ ክብር አይኖራትም። ይልቁንም ጠንካራ አቋም ወዳለው፣ ትንሽ አደገኛ ወደ ሆነውና ለራሱ ክብር ወዳለው ወንድ ትሄዳለች። ያኔ አንተ እሷ ስለ ወንድ ስታወራልህ ከፊት ረድፍ ተቀምጠህ እንባህን ዋጥ አድርገህ የምትሰማ ምርጥ ጓደኛ ትሆናለህ። ስለዚህ ደግ ሁን፣ ግን ጨዋ አትሆን ወይም ምስኪን አትሆን። ለራስህ ክብር ስጥ፣ ድንበር ይኖርህ። ያኔ እውነተኛ መስህብ ምን እንደሆነ ትረዳለህ። አራተኛ፣ ፍትወትን ከፍቅር ያምታታል። ከሴት ጋር አይን ላይን ተጋጨህ፣ ፈገግ አለችልህ፣ በአጋጣሚ እጅህ ነካችህ፣ በቃ በአእምሮህ ውስጥ የሰርጋችሁን ቀን ማቀድ ጀምረሃል። ወንድሜ ንቃ። ብዙ ጊዜ ሴቶች የወንዱን የአእምሮ ጥንካሬ ለመፈተን ይጠቀሙበታል። ፍትወት በዋነኝነት የሚመነጨው ሊምቢክ ሲስተም ከሚባለው ጥንታዊ የአንጎል ክፍል ሲሆን ለቅጽበታዊ ስሜቶቹና ምላሾች ኃላፊ ነው። ፍቅር ግን ከዚያ የጠለቀና ኒውሮ ኮርቴክስ የተባለውን የማሰብና የማመዛዘን ክፍላችንን ያካትታል። ስለዚህ አንዲት ሴት ፈገግ ስትልልህ አእምሮህ ውስጥ የሚፈጠረው ቅጽበታዊ ስሜት ፍቅር ሳይሆን ሆርሞኖች የፈጠሩት ኬሚካላዊ ምላሽ ነው። ጠንካራ ወንድ አንዲት ሴት ላሳየችው ትንሽ ትኩረት ህይወቱን አይሰጥም። መጀመሪያ ነገሮችን ያረጋጋል፣ ማንነቷን ለማወቅ ይሞክራል፣ ከሱ የህይወት ራዕይ ጋር የምትሄድ መሆኗን ያጠናል። ፍቅር ጊዜ ይወስዳል፣ መተዋወቅን ይጠይቃል። ፍትወት ግን ቅጽበታዊ ነው። ጠንካራ ወንድ በሁለቱ መካከል ያለውን ልዩነት ጠንቅቆ ያውቃል። ስሜቱን ይቆጣጠራል፣ በፍትወት አይሰክርም። በሚቀጥለው ጊዜ አንዲት ቆንጆ ሴት ፈገግ ስትልልህ አመስግናትና መንገድን ቀጥል። አምስተኛ አብሮ መቆየት ታማኝነትን እንደሚያመጣ ያምናል። ለአምስት ዓመታት አብረን ነበረን፣ በጭራሽ አትተወኝም የሚለው አባባል ብዙ ወንዶች ራሳቸውን የሚያታልሉበት ትልቅ ውሸት ነው። በግንኙነት ሳይኮሎጂ ውስጥ የአሁኑ ስሜታዊ ትስስር የሚባል ጽንሰ ሐሳብ አለ። ይሄ የሚያሳየው የግንኙነቱ ጤንነት የሚለካው ባለፉት ዓመታት ብዛት ሳይሆን አሁን ባለው የስሜት መለዋወጥና እርካታ ነው። ብዙ ጥናቶች እንደሚያመለክቱት በአንድ ግንኙነት ውስጥ ስሜታዊ እርካታ ሲጠፋ የቆይታው ዘመን ለብቻው ታማኝነትን አያስጠብቅም። ግንኙነት ልክ እንደ እሳት ነው። ካልተንከባከብከውና ማገዶ ካልጨመርክበት እየከሰመ መጥፋቱ አይቀርም። ሴቶች ላለፈው ታሪክ ብዙም ግድ የላቸው። ለነሱ አስፈላጊው ነገር አሁን ስለ አንተ የሚሰማቸው ስሜት ነው። ትናንት ምን ያህል ምርጥ እንደነበርክ ዛሬ ዋጋ የለውም። ዛሬስ ምን እያደረግክ ነው? አሁንም ያ ራዕይ ያለው ራሱ የሚተማመን ህይወቱን አስደሳች የሚያደርግላት ወንድ ነህ ወይስ ተዘናግተህ ሰውነትን ጥለህ ለህይወትህ ግድልሽ ሆነሃል? ግንኙነት ውስጥ ስኬት የሚለካው በቆይታ ሳይሆን በጥራት ነው። ሴቶች አብረዋቸው ሲሆኑ ደህንነት፣ ደስታና ኩራት እንዲሰማቸው ይፈልጋሉ። ያንን መስጠት ስታቆም ምንም እንኳን አስር ዓመት አብራህ ብትቆይም ሌላ አማራጭ መፈለጉ አይቀርም። ስለዚህ በትላንት ታሪክ አትመካ፣ በየቀኑ ራስን የተሻለ በማድረግ ግንኙነትን ጠብቅ። ስድስተኛ ሴትን ከራሱ በላይ ያስቀምጣል። ይህ ከሁሉም የከፋው ነው። እስካሁን ካየናቸው ሁሉ የከፋውና የወንድ ልጅን ህይወት ሙሉ በሙሉ የሚያጠፋው አስተሳሰብ ይሄ ነው። ሴትን ከራስህ ከህልምህና ካላማህ በላይ ማስቀመጥ። በማህበራዊ ዳይናሚክስ ጥናቶች ውስጥ የፔዴስታል ውጤት ተብሎ የሚጠራ ክስተት አለ። አንድን ሰው ከልክ በላይ ስታከብረውና ስታመልከው ሳታውቀው ከሱ በታች እንደሆንክ እያስረዳ ነው። ይህ ደግሞ በግንኙነት ውስጥ ያለውን የተፈጥሮ መስህብ ይገድለዋል። ጥናቶች እንደሚያሳዩት ሰዎች ሳያውቁት በበታችነት ስሜት ወደሚያያቸው ሰው ያላቸው መሳብ ይቀንሳል። ወንድ ልጅ የተፈጠረው የራሱን መንግስት ሊገዛ ነው። የራሱን መንግስት ሊገነባ ነው። የራሱን ህይወት ሊመራ ነው። ያ መንግስት ስራህ፣ ህልምህ፣ አላማህ ነው። ሴት ልጅ ወደዚህ መንግስት የምትመጣ ንግስት ናት። መንግስቱን ልትረከበህ አይደለም። አንተ እሷን ማምለክ ስትጀምር፣ እሷን የህይወትህ ማዕከል ስታደርጋት የራስን ዘውድ አውልቀህ ለእሷ አስረክበሃል ማለት ነው። ልትገዛው ለተፈጠርክበት ዙፋን ሰግደሃል። አንተ የእሷ ሳተላይት ትሆናለህ። ያኔ ላንተ የነበራት ክብርና መስብ ይጠፋል። ለምን? ምክንያቱም ሴቶች በተፈጥሯቸው መሪ ነው የሚከተሉት። አንተ መሪ መሆንህን ስታቆም፣ እሷም መከተሏን ታቆማለች። ራስህን አስቀድም ስልህ ራስ ወዳድ ሁን ማለት አይደለም። ነገር ግን የራስህ ዓላማ ይኑርህ ያንን ዓላማ ከምንም ነገር በላይ አስቀደም ያኔ አንተ ጠንካራ ስትሆን፣ እሷም በአንተ ጥላ ስር ደህንነት ይሰማታል። ሴትን ከራስህ በላይ የምታስቀምጥ ከሆነ ጨዋታውን ከመጀመር በፊት ተሸንፈሃል። ሰባተኛ ከራሱ በስተቀር ሌሎችን ይወቅሳል። የመጨረሻው የውድቀት ምልክት ኃላፊነትን አለመውሰድ ነው። ግንኙነቱ ሲበላሽ እሷ ናት ተጠያቂዋ ይላል። ሕይወት ሲመሰቃቀል ቤተሰቦቼ ናቸው ይላል። ሁል ጊዜ ጣቱን በሌሎች ላይ ይቀስራል። በዚህ አስተሳሰብ ውስጥ እስካለ ድረስ ህይወትህ በፍጹም አይለወጥም። ለምን? ምክንያቱም ችግሩን ከራስ ውጭ ካደረግከው መፍትሄውም ከቁጥጥር ውጭ ይሆናል። በስብእና ስነ ልቦና ወይም ፐርሰናል ሳይኮሎጂ ውስጥ የቁጥጥር ማዕከል ወይም ሎከስ ኦፍ ኮንትሮል የሚባል ወሳኝ ጽንሰ ሀሳብ አለ። የውጭ ቁጥጥር ማዕከል ያላቸው ሰዎች በህይወታቸው ለሚከሰተው ነገር ሁሉ ሌሎችን ወይም ሁኔታዎችን ተጠያቂ ያደርጋሉ። የውስጥ ቁጥጥር ማዕከል ያላቸው ስኬታማ ሰዎች ግን የህይወታቸው መሪ ራሳቸው እንደሆኑ ያምናሉ። በርካታ ጥናቶች እንዳረጋገጡት ጠንካራ የውስጥ ቁጥጥር ማዕከል ያላቸው ሰዎች በህይወታቸው የበለጠ ስኬታማ ደስተኛና ጤናማ ናቸው። እውነተኛ ወንድ ግን 100% ኃላፊነት ይወስዳል። ህይወቱ የሱ ድርጊትና ውሳኔዎች ውጤት መሆኑን ይቀበላል። ስህተት ሲሰራ የኔ ጥፋት ነው ብሎ ይመለከታል። ይማርበታል። እንደገና የተሻለ ሆኖ ይሞክራል። ማማረር የለም። ጨዋታው ጨካኝ ነው። ህይወት ላለቀሱላት አታዝንም። የህይወትን መሪነት ተረከብ። ስኬትንም ያንተ አድርገው፣ ውድቀትንም ያንተ አድርገው። ያኔ ብቻ ነው እውነተኛ ነፃነትና ጥንካሬ የሚኖረህ። የህይወትን መሪነት ተረከብ። እናም ወንድሜ፣ እውነታው ይሄ ነው። ድክመት ምርጫ ነው፣ ጥንካሬም ደግሞ ውሳኔ ነው። በየቀኑ በእነዚህ አስተሳሰቦች ራስን እያፈረስክ ነው ወይስ ጠንካራ ማንነት እየገነባህ ነው የሚለው ጥያቄ በጣም ወሳኙ ጥያቄ ነው ምርጫው ያንተ ነው ይህ ጦርነት ነው ከድሮ ደካማ ማንነት ጋር የምታደርገው ጦርነት ለሴት ብለህ ራስን ዝቅ የምታደርግበት ጊዜ አልፏል አሁን የመነሳት ኃላፊነት የመውሰድና የህይወትን ዙፋን የመቆጣጠር ጊዜ ነው ከነዚህ ሰባት አስተሳሰቦች ውስጥ የትኛው ነው አንተ ላይ በብዛት የሚታየው? ከታች በኮሜንት ላይ በሐቀኝነት ጻፍልኝ። የሌሎችንም ተሞክሮ እንሰማለን። ይሄ ቪዲዮ ዋጋ እንደሰጠህ ካመንክ ላይክ ማድረግና ለሌሎች ወንድሞችም ሼር ማድረግ አትርሳ። ለተጨማሪ እንደዚህ አይነት ጠንካራ ሀሳቦች ሰብስክራይብ አድርግ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።